ሰላም አለይኩም ወረሕመቱላሂ ወበረካቱ። የጀማንደስ ቆያችሁ። የትናንትና ውይይት የተቀረጸው ለመከታተል ሞክሬያለሁ። በጣም ደስ የሚል ውይይት ነበረ። የሱና ወንድሞች እናንተ የካሊድ ብን ወሊድ ሳይፍ ናችሁ። ወንድማችን አላህ ይጠብቅህ፣ ከንድ ቀንሶ ለአንተ ህ ዱኒያ ራህን አላህ ያሳምርልህ። ቢዲአ ቆንጆ ቢሆን ኖሮ ኦርቶዶክስና ፕሮቴስታንት ትክክል ይሆን ነበረ። ቢዲአ መጨረሻው ጥመት ነው። አልሐምዱሊላሂ ረቢል ዓለሚን ይህንን አቅል ላለው ሰው አሳይቷል። እንግዲህ ከረሱል ቃለ ሶሃባ አይሉም። እንደውም ከሶሃባ ከ500 አመት በኋላ የሁሉ ዘመን ቆይተው ኢብን እንኳ ወርቃማውን የእስልምና ዘመን ዘለው ከ500 አመት በኋላ ቃለ ሁላን ኢማም እያሉ ማህበረሰቡን ሲያደናግሩበት የነበረው ነገር ተጋልጧል። አልሐምዱሊላህ ረቢል ዓለሚን እንዴት ነው የሚለው በነገራችን ላይ ንጽጽር ብሎ ማለት አንድን ሐሰትና አንድን ሁለት እኩል አድርጋችሁ ታቀርቡትና የበለጠውን መምረጥ ነው። እኛ ንጽጽር የምናደርገው ሐቅ እንዲወጣ ነው። እናም ቢዲያ ትክክል ቢሆን ኖሮ ኦርቶዶክስና ፕሮቴስታንት ትክክል ይሆን ነበር ያልኳችሁ። ኢየሱስ ፈጣሪ ነው የሚለው እንደ ቢዲያ ነው የተጀመረው። እንግዲህ ኢየሱስን ፈጣሪ ካደረጉ በኋላ ኢየሱስ ፈጣሪ ነው የተባለበትን እምነት በስንት ጉድ ነው ያሳምሩት። ኦርቶዶክስ ቤት ብትሄዱ ነጠላው፣ ከበሮ፣ ጠዋፎ፣ መዝሙሩ ምኑ አይታችሁታል አይደለም? አደለ ለቅጽበት ስታዩት ደስ አይልም። እንግዲህ ያ ሁሉ የቢዲያ ማሳመሪያ ነው። የቢዲያ ቆንጆ የለውም። ምክንያቱም ቢዲያ መጨረሻው ጥመት ስለሆነ፣ ፕሮቴስታንትም አይታችሁታል። ኢየሱስ ፈጣሪ ነው የሚል ሃይማኖት ነው እንግዲህ በመዘነጡ በሀብቱ በቴክኖሎጂ በክራሩ በሀሰተኛ ድራማዎች በነብያት ለማሳመር ይሞክራሉ። ነገር ግን አስሉ ምንድን ነው? ቢዲአ የሱስ ፈጣሪ ነው የሚል ከመጽሐፍ ቅዱስ ውጭ ሆነ ከወንጌል ከሐዋርያት ከሰሃቦች ውጭ የሆነ ነገር ነው። የፈለገ ቢያሳምሩት መጨረሻው ምንድን ነው? ጥምነት ነው። ስለዚህ ሀቅ ብሎ ማለት ከአምላክ ከዛም ቀጥሎ ከነብያት ከዛም ቀጥሎ ከሐዋርያት ከሰሃቦች ሲሆን ነው። ስለዚህ ንስና ወንድሞች በደስታ ኑሩልን፣ አላህ ይጠብቅልን። እናንተ እንደተናገርኩትም የሱና የኻሊድ ቢን ወልድ ሰይፍ ናችሁ። በጣም ነው ደስ ያለኝ እና ንጽጽር ምን ሰራው፣ እንደዚሁ በባዶ አይደለም። ታቃላችሁ ኢየሱስ ፈጣሪ ነው የሚለው ነገር ይሄ ከሐዋርያቱ ውጪ የመጣ ነው ስንል የኦርቶዶክሱም የፕሮቴስታንቱም ምን ይላሉ? አበው እንደዚህ ብለው ይላሉ። አሁን በኦርቶዶክስ ውስጥ ያሉ አበው፣ አበው ብሎ ማለት የሃይማኖት አባት ማለት ነው። አንድ ሚሊዮን አበው ተቀባይነት የለም ምክንያቱም ዋናው ነገር ከሐዋርያት የለማ ከወንጌል የለማ። ስለዚህ እና አደሚና በቃ ሚሊዮን የሚቆጠር ቃለ ኢማምንትና ቢል ከሐዲስና ከቁርአን አስሎ ከሌለ ዋጋ የለውም ማለት ነው። ስለዚህ አስሉ ማለትም ዋናው መሰረቱ ከአምላክ ከሷሃባ ከሐዋርያ ከነብያት ሲሆን መጨረሻው ያምራል ማለት ነው። ስለዚህ አስሉ ዋናው ነገር መሰረቱ ከመጀመሪያዎቹ ሰዎች ከሷሃቦቹ ከሐዋርያዎቹ ካልሆነ መጨረሻው ኪሳራ ነው የሚሆነው ማለት ነው። ስለዚህ ክርስትናን ኦርቶዶክስን ያየ ፕሮቴስታንትን ያየ በቢዲአ አይጫወትም። ላል ሸራ አድርግት ቪዲዮን ይጠቅማል ካላቸው